ፍምስ ማለት ምንድነው? መፈመስ መታወቅ ነው። ሁሌም የስኬት ማማያ ላይ ስትሆኝ ትታወቅያለሽ። ኢትዮጵያ ከዓለም ሁለተኛ ነች። በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት። ልንገርሻ መውጣት ይፈልጋሉ አይችሉም። የለም ድፍረቱ። ሰው ራሱ የሚያጠፋበት ነገር ነው የደረሰብኝ እኔ ተደብቀው የሚውሉበት ነገር ነው የደረሰብኝ። ኩርት ብዬ ይወጣል ታአባቱ ያንተ እብድ እሺ፣ አሁንስ ምንትሆን ነው እግዚአብሔር ስብሰባ ላይ ሄጄ ኮ ነው ወደው ነበረ በሞቲቬሽን ያ የኔ ቆንጆ እያልኩኝ ጊዜ የሆነ ልቤ ማለት ነው እግዚአብሔር ነው አረው ነው። ከዛ ደግሞ ያ የፖኑ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጠላኝ። ያ ሁሉ ያደረኩት ነገር ተረሰ ኢግኖራንስ ባለበት ደደቦች ንጉስ ይሆናል። ሁሉም ሰው የራሱ ገመና እንዳለው አውቃለሁ። ሁሉም ሰው ማዘራውም ሰዎች ጎረቤት እየሄዱ ይነግሯት ነበር። ምንድን ነው ነገር ታምናቸዋለ ሜይቢ አንዳንዴ ልትሳሳት ትችላለ። ተማርበት፣ ይቅርታ ጠይቅ፣ እለፈው ሂድ። እንደገና ስግጤ ነው እነት በቃ እኔ አሁን መሰገጥና መፈም ያስፈልጋለሁ። ከዛ ግን እንገርሽ መቼ ይህ እሳት መቼ ሙሉ ለሙሉ እንዳበራሁት መቼ እንደሆነ ንገርሽ። ወደ አዲስ አበባ ስመጣ ወደ አዲስ አበባ ስመጣ ስለ ፖርን አዲክሽን የተናገርኩበት ስለ ፖርን አዲክሽን የነበረኝ ነገር ሁሉም ግልጽ አድርግ የተናገርኩ ብዙ ሰው የሚመስለው የኢትዮጵያ ሕዝብ ስድ ለማድረግ ይመስለዋል። የዛኔ ያስተላለፍኩት ፖይንት ምንድን ነው? ኢትዮጵያ ከዓለም ሁለተኛ ነች በፖርን አዲክሽን፣ ሪያሊቲ አዲክሽን ሁለተኛ ነች ከዓለማችን ሪሰርች የጉግል ገብተሽ ማየት ይሻለሽ በት እኛ ከዓለማችን አንደኛ ነጭ በጎች ነ ችግራችን ደግሞ እሱ ነው። ሰይጣን የሚጠቀምበት ደግሞ እሱ ነው። ግልጽነት የለንም። ወላጅ ከልጅ ጋር ግልጽነት የላቸውም። ትምህርት ቤቶች ብዙ ትምህርት ቤቶች ምን እየተፈጠር እንዳለ ታውቂያለሽ። ያለው ነገር ግልጽነት የሚባል ነገር የለም። እኔ ጀምረዋለሁ። መንገዱን ሰብረዋለሁ። ግልጽ ሆኜ አወራለሁ። ስለዚህ ብዙ ወጣቶች ደግሞ ነፃ አደርጋለሁ መንገድ ከምታስቢ በላይ በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት። ልንገርሻ፣ መውጣት ይፈልጋሉ፣ አይችሉም። የለም ድፍረቱ። አሁን የፖርን አዲክሽን ብዙ ሰው ስለዛ ብቻ ያስባል። ግን ፖርን አዲክሽን ለምንድን ነው የመጣው? ለምንድን ነው በነፃ የሆነው? ለምንድን ነው በነፃ እየሰጡ ነው ያሉት? የሆነ ኢፍ ተ ፕሮዳክት ኢዝ ፍሪ ን እኛ ነን ሽያጮቹ፣ ገንዘቡ እኛ ነን ማለት ነው። እኛ አቴንሽን ነው የሚሸጠው። ስለዚህ እንዳለ ወጣቶች፣ ህፃናቶች ከአስራ ምናምን ዓመት አስራ አንድ አስራ ሁለት ዓመት ጀምሮ ያውቃሉ ስለዚህ ነገር ዌር? ቲክቶክ ላይ ከገቡ ያውቁታል። ምንም ምን ማድረግ አይጠበቅባቸውም። ሰበርኳት መንገዷን ተናገርኩኝ። ሀገር ሙሉ አንቆሻሸኝ፣ ልጆቻችን እያበላሸኑ ተባልኩኝ። ግን አዌርነሱ ፈጠርኩት። ውጪስ ችግር እንዳለ ታወቀ። አሁኑ ሰው ቆይቶ እየገባ ያለው እየተናገርኩት ነገር ይዛኔ ማለት ነው። ግን ዋና ዓላማ ምንድነው? በጥሰን መውጣት ሰብረን መውጣት ከምን ከዚህ እንደዚህ ሰይጣን እንደዚህ አድርጎ የያዘብን ነገር፣ የፖርን ሊሆን ይችላል፣ የአልኮል ሊሆን ይችላል፣ የዊድ ሊሆን ይችላል። ኤኒ ታይፕ ኦፍ ቲንግ ህይወታችን ላይ ቁጥጥር ካለው ከዛ ሰብረን ለመውጣት ነው ያ ፖድካስት የነበረው ማለት ነው። አሁን እኔ ምሳሌ ሆኛለሁ። በዛ ሁሉ በዛ ሁሉ መከራ ልፌ፣ ብዙ ሰው ያውቀዋል። ስንት ስንት ሰው ተርቦኝ መሳለቂያ ነበርኩኝ የሁሉም እኮ። አሁን ግን ተገልብጦ የሆነ ነገር ተፈጥሯል። ምሳሌ ሆኛቸዋለሁ። እነሱ መውጣት ይችላሉ። እንዳልከው የፍርሃት፣ የጭንቀት፣ ኮንፊደንስ የማጣት ዴት ለማድረግ እ ወተህ ስፖርት ሰርተህ ምን ብለህ ሻይ መጠጣ አይነት ሰው መሆን አለብህ አይደለም። የፍርሃት የበሽታ ነው ራሱ እንደ በሽታ ነው። ትሪት መደረግ ካለበት መደረግ ያለበትና አንድ ሰው ይህን ታመም የነበረ ከዚህ ደግሞ አሁን ተፈውሻለሁ እናንተም ውጡ ሲል ይሄ ትልቅ ትምህርትና ተምሳሌ መሆን መቻል ነው ብዬ አስባለሁ። ምክንያቱም ያንን ውርጅብኝ ደግሞ መሸከም በራሱ ደግሞ ሌላ የሁለተኛ ፈተና ሆነ ብዬ አስባለሁ። እና ራስ ጋ ያሉትን ችግሮች ታግለህ አሸነፍክ፣ ከዛ ራሴን ደግሞ አሸነፍኩ፣ ራሴን አወቅኩ፣ ራሴን ያዝኩ ስትል ደግሞ እንደዚህ አይነት አስተሳሰቦች ሲጫኑብህ ምን ነበር እንደው የተሰማ? ይህንን አብረናን ሰው ማሙር ስ ቅዱስ ያ እሳት ያልኩሽ ነገር ማለት ነው። አንዳንዴ ግን የሆነ ቁጭ ብለሽ አስበሽበት አታውቂም? ሁሉም ሰው ቢጠላኝ ብገላገል እግዚአብሔር አለ። አንዳንዴ እግዚአብሔር አስባለሁ፣ እዛ ሁሉም ሰው ቢጠላኝ አንዳንድ ይመጣብኛል ነው በጣም ሰው አስደሳች ስትሆኝ፣ ኧረ ጠልቶኝ ባርፍ። ከዛ እሷ ነገር እውን ሆነች። እንዳለ እንዳለ ይጠላኝ ነገርሽ እንዳለ ነው የምልሽ። ያው አወራቸው የነበሩ አክትረሶች ነበሩ፣ አክተሮች ነበሩ፣ ሴሌብሪቲዎች ኢትዮጵያ ውስጥ መስጆቻቸውን ዲሊት አድርገው ይህ ባለቂያ ነው። አዎ አንፎሎ ያደረጉ እግዚአብሔር አውቃቸዋለሁ አሁን አስታውሳቸዋለሁ ስማቸው። አንዳንዶቹ ለማውራት ይሞክራሉ አላወራቸውም። በክፉ ጊዜ ጎን ላይ የማይሆን ሰው ታውቀዋለህ። ግን የዛኔ አንድ አሩ ላይ ነበርኩኝ ኢቭን ፋሚሊ ቤተሰብም በቃ ላይ ማመን አቅቷል። አስቢ ይስኪ በምን መሄድ ላይክ እንደሚሄዱ እነሱ እኔን ተኝና አዎ ከማዘራውን ሰዎች ጎሮ እየሄዱ ይነግሯት ነበር። ምንድነው ይነገር ከዛ ማዘር ደውላ በቃ ተጨናንቃት ነገር አይደለም ምንድነው ምናም ማታ ስሜቶቿ ግን ከኔ ኋላ ያለው በጣም እንደምታለቅ በጣም እንደምትሰቃይ ፋዘር አስቢ ፋዘር ግን ብቻ በረንዳ ላይ ቁጭ ሁሌም ሁሌ ማስተዋሳለሁ። አዲስ አበባ ሆቴል ላይ አያለሁ። አዲስ አንድ ቀን ይመጣል። ሁላችሁም ይገባቸዋል ያልኩት ነገር አሁን ችግር የለውም ምንም አልፈርድም፣ ግን ነፃነቴ ግን አውጃለሁ። ሁላችሁም ስለጠላችሁኝ ለራሴ መቆም ጀምሬያለሁ። ተመስገን አዶናይ። ከአዶናይ ጋር ሆነ እግዚአብሔር ነው ልጅ ከራስ ጋር ማውራት ጀምር በቃ ተመለሰቻችን ትን ከተመለሰች ነው ያቺ ድምፅ ከኔ ጋር እንደዚህ ተሳሰርኩኝ ታውቂያለሽ። ከማንም ሰው ፍቅር አልጠብቅ፣ ይሁን አድንቆት አልጠብቅ፣ ጭብጨባ አልጠብቅ፣ ቢጠሉኝ ቢተርቡኝ ቢወዱኝ ምንም ለእኔ ወደውኝ ነበረ በሞቲቬሽን ያ የኔ ቆንጆ እያልኩኝ ጊዜ፣ ከዛ ደግሞ የፖኖ ነገር ሲመጣ ደግሞ እንዳለ ሀገር ሙሉ ጠላኝ። ሁሉ ያደረግኩት ነገር ተረሳ። ገባሻ አለ። አሁንም ስቲል ባይዘ እንደ ነው የሚሉት አንዳንድ ሰዎች ምን አድርገው ነው ይህ ልጅ የኔ ቆንጆ አለ፣ ከዛ በኋላ እንደዚህ ተናገረ፣ እንደዚህ ሆነ ይላሉ። ግን ያ ስንት የመከርኩት ምክር አለ ተረሳ። ባንዲያ ሰው ሁሉ ጠላኛ። የወዱኝ የነበሩ ሰዎች፣ በጣም አሪፍ ቪዲዮ የሰሩ የነበሩ ሰዎች በእኔ ተገልብጠው ሲሰድቡኝ፣ ስድ ሲሉ እግዚአብሔርን አየዋቸው ላይካቸው ሰማንያ ምናምን ሺ ኮሜንታቸው ስድስት ሰባት ሺ እነዚህ ሰባት ሺ ሰዎች ደግሞ እኔን እየጠሉ እያንቋሸሹ፣ አቤት የተሰማኝ ነፃነት! ሀላፊነት ወረደልን፣ ነፃነት ተሰማኝ። ያየበት መንገድ ይገርማል። የዛን ሞመንት ምን ብልሽ፣ አንተ ተደሰት ክብኝ፣ አልተደሰትክብኝ ምናባቴ ያገባኝ፣ እንደፈለግከው፣ ደግሞ በቃ እንደፈለግከው። አዶናይ እንደሚፈልገው ሰው ነው። ደበረ አልደበረሽ፣ አንቺ ምን አገባኝ? የራስሽ ህይወት ኑሪ፣ የራስሽ ህይወት በቃ እሱ ወጣ ወደ ውጭ ምልሽ ኮራ ብዬ ነው የምንቀሳቀሱ ስራ ሬስቶራንት ሲገባ ምናም ኮራ ብዬ ሱፌን አድርጌ ይገባሉ ምናም ሰው ሲያወራኝ እኔ አንተ እንትን እዚህ ሱስ አለብህ ምናም ይሉኛል። ግን ሰው እንደዚህ ፊትለፊት የእውነትህን ነው እግዚአብሔርን ምን ትላለህ? እንደ ቀልድ እኮ ነው ለእነሱ እ በቃ እንደ ጓደኝነት የተለመደ ነው። እየተረቡ ምናምን አንዳንዱ ሰዎች እንትን ሲሉ የሚሉ እኔ ላይም እንደዛ መጥተው ለማድረግ ይሞክራሉ። ከዛ አይናቸው እያየ በክብር በስነ ስርዓት ታወራቸዋለሁ። ሰላም ጤና ይስጥልኝ እንደምናለን አሁን እመልሳቸዋለሁ። ወዲያውን እዛው እያሉ ቦታቸውን መስመራቸውን። እንዴት ነው ኮንትሮል የምታደርገው? ኢሞሽን የሚባል ነገር የለም። ኢሞሽን ስልሽ በቃ ከስሜት የበላይ ነኝ። ከዛ ጭንቀት፣ ሀዘን አሸንፈዋለሁ። ሁሉም ነገር ነፃነት ላይ ነኝ። ሁሉም ሰው እየራሱ ገመና እንዳለው አቃለሁ። ሁሉም ሰው አቃለሁ። አይሻለሁ። አንተም አያሃለሁ። ምንም አንባለሁ። ሰው ባይዘው ወይኔ ያለበት ገመና አቃለሁ። እውነት ለመናገር ዝም እዚህ ውስጥ ነው የሚይዘው። if there's something already find out አድርጌያለሁ። ሰላም ስላቸው በክብር በስነ ስርዓት ነው ትልቅ ማሸነፊያ ዘዴ ነው ይዘዌ። ከዛ ደግሞ ሰዎች ናና ይሉኝና ስለዛ ይጠይቁኛል። ናና እስኪ ገባሻ ንቀት ነበር በጣም ግን ስቲል ንቀቱም እንጆ ያደረግኩ ታውቂያለሽ፣ ንቀቱም ሊቆጣጠረኝ አልቻለም። ከዚህ በላይ ነፃነት ነጻነት ምናለ እነሱ ዲስሪስፔክት እያደረጉኝ እያወደቁኝ አሳንሰው እያዩኝ አንተ እብድ እሺ፣ አሁንስ ምንድትሆን ነው እግዚአብሔር፣ ስብሰባ ላይ ሄጂ ኮ ነው ምንድትሆን ነው አሁንስ፣ ተው ምናምን እያሉ እያለ ነጻነቱ ውስጤን አውቀዋለሁ። በዛች አለፍኳት፣ ነፃነቴን አወጅኩኝ። ከዛ በኋላ ምን መጣ? ራሱን መውደድ፣ ለራስ መቆም፣ ማወጅ፣ ድምፄን ማሰማት። አዶናይ ቆንጆ ነው። ወጥቼ ቲክቶክ ላይ እናገራለሁ እንደኔ ያለ ቆንጆ ወንድ ኢትዮጵያ ውስጥ የለም አልክ። ኩርት ብዬ በስነስርዓት ተናገርኩ። ኩርት ብዬ ማወጅ ጀመርኩኝ። የእኔ ቃላቶች፣ የእኔ እምነት ትክክል እንደሆነ በስነስርዓት አረጋግጬ የመናገር ጀመርኩኝ። ምን ተፈጠረ? የጄኔሬሽን ሊደር ሆንኩኝ። ማሚን ፈልጌው አይደለም ሊደር ነች ምናምን የሆነ መሆን ፈልጌ ሳይሆን ራሴን ራሴን መምራት ስለቻልኩ ብዙ አዎ ብዙ የታሰሩ ሰዎች ራሳቸውን መምራት ያልቻሉ ሰዎች አትሊስት አሁን እገፋቸዋለሁ ወደፊት ራሳቸውን መምራት እስከሚችሉ ድረስ ገባሽ እዛ ደረጃ ላይ ነኝ ከዛ ሰው አሁን ገባው ያወድቀኝ ሞከረ ስንት ነገር ተባለ አልተሳካም አለው ቀና ብያለው ኮርቻለሁ ገባሽ ሰው ራሱ የሚያጠፋበት ነገር ነው የደረሰብኝ እኔ ተደብቀው የሚውሉበት ነገር የደረሰብኝ። ኩርቱ ይወጣል። የተአባቱ ገባሽ፣ የተአባቱ የመጣው የዛኔ ነው። አሁን እንግዲህ ከራሳችን አልፈን ብዙ ሰዎች እየወጡ ነው፣ ሰብረው እየወጡ ነው። ስግጥ የምትለዋ ደግሞ እዚህ በደንብ ትመጣለች። አብራራል። በደ ፍምስ ማለት ምንድን ነው? መፈመስ መታወቅ ነው። ሁሌም የስኬት ማሚያ ላይ ስትሆኝ ይታወቂያለሽ፣ የማርኬቲንግ ላይ ይሁን ዲጄ ሁኚ አሁን አንቺ ማያ ፕሮዳክሽን አለ ይታወቃል፣ በእርግጠኝነት በብዙ ብዙ አርቲስቶች ስኬት ላይ ስለደረስ ነው። ስኬት ላይ ባደርሺ አትፈምሽም ነበር። ስለዚህ ፍምስናና ስኬት እኩል ናቸው። እየር አሁን አንድ የመርካቶ መጋረጃ የሚሸጥ ሊኖር ይችላል፣ በጣም ቀውጠኛ ኃይለኛ የሚሸጥ ስኬታማ ከሆነ በቃ የሚሰራ ከሆነ ያ ሰው መፈብ መስዋዕት ቀር መጣ ይባላል። ኧረ የዚህ መጋረጃ ቤት በቃ መጣ ሸጠብን እኮ ወሰደብን ስራ ይታወቃል በርጠይነት። ስለዚህ ፍምስ የሚለው ነገር ትኩረት ፍለጋ በቃ እንት ማድረግ ሳይሆን የስኬት ውጤት ፍምስና ነው። ግዴታ ነው ይሄ። ማምለጥ አትችልም። ወይ ስራሽ ይፈምሳል፣ ወይ አንቺ ትፈምሻለሽ፣ ሁለቱም ወይም ሁለታችሁ ትፈምሳላችሁ። ግን ስግጥስ ምንድነው? አይ ቲንክ ስግጥ ማለት ድምፅህ ከፍ ማድረግ ነው። እጅ አውጣ ስትባል እንደዚህ ማውጣት ሳይሆን እንደዚህ ማውጣት ነው። አሁን ትምህርት ቤት ላይ ለምሳሌ አንድ መምህር እድል ይሰጠናል፣ አለ እቺ ጥያቄ ይጠይቃል። መልሷን እናቃታለን እኮ እኛ ግን እንዳይተርቡኝ ቢስቁብኝ ብሳሳት ልክ ባልሆንስ ብለን ችንላለና አጋጥሞናል። ስንሳሳት ተተርበን የለስለዚ እጃ ውጣ ስትባል እንደምትል ታውቀዋለሁ እኮ መልሱ ታጣ ሰግጠ እኔም አውቀዋለሁ በተሳሳት እምክት ስግጥ። ሌላ ጥያቄ ይመጣል፣ ታወጣለህ ገና ስግጥ። ሶስተኛ ጥያቄዋ በጣም ከባዷ ጥያቄ ልትሆን ትችላለች። መልሷ ግን አንተ ታገኛታለህ፣ ሌሎቹ ሳያገኟት ታወጣለ። እጅ ሁ መሰግጥ ማለት ነው። ምንም አይመስለኝም። ውድቄቱ ያለ ነገር ነው። ውርዴቱ ያለ ነገር ነው። ኢቲንክ እንደ ኢትዮጵያ ማለት ነው። ውርዴት የሚባለው ስሜት አንቀርበውም፣ እንፈራዋለን። ኢቲንክ መዋረድ ማለት ምንድን ነው? የሆነ አረገዋል ብለ የማታስበው ነገር ማድረግ ዊች ኢዝ ሃይማም። ከብዶኛል። ትንሽ ወደ አንቺ ልመለስ እና ከዛ መስራት ይፈልጋለሁ። ይሄ መዋረድ ሊሆን ይችላል፣ ለድጋፍ መጠየቅ ሊሆን ይችላል። ወይም ደግሞ ወጥተህ በቃ እኔ አንደኛ ነኝ ማለት ለራሱ መዋረድ እኮ ነው። ቢከዝ አንተ አንደኛ እንዳልሆን ከያመኑ ጓደኞች ጋር ነው ያደከው። ስለዚህ አንተም ለማመን ይከብዳል፣ አንተም ለማመን ይከብዳል፣ እነሱም ያዋርዱሃል። አረ በናትህ ጣጣጣ ፍርም እንደ ያሞሃል በግሩፕ ሆነው ትዋረዳል። የታባቱ አዋርዱኝ። ስትወርድ ነው ስኬትን የምታየው። ብዙቻችን መዋረድን ስለምንፈራ ከፍ ማለትም አንችልበትም። እስኪ እንዋረድ፣ እስኪ ጠጋ እንበልበት፣ እስኪ እኔ አንደኛ ዶክተር ነኝ ልበል፣ እስኪ እስኪ እኔ አንደኛ ሞዴል ነኝ ልበል፣ አንደኛ አክተር ነኝ እኔ አውቀዋለሁ፣ ይህ ነገር አውቀዋለሁ። በቃ ኩርት ብለህ ለራስህ ትቆማለህ። አደስ ሴም ታይም ለመማርም ዝግጁ ነህ ይህ ነው። ዝም ብለህ በኩራት ብቻ እኔ እኔም ብለህ እንትን አትል ለመማርም ዝግጁ ነህ። ኩርት ያልክነህ ራስህን ታደንቃለህ፣ ትወጣለህ ድምፅህን ሃምሳ ፐርሰንት ሳይሆን መቶ ፐርሰንት ታወጠዋለህ። ሀሳቦችህን መቶ ፐርሰንት ታምናቸዋለህ። ሜይ ቢ አንዳንድ ልትሳሳት ትችላለህ። ተማርበት፣ ይቅርታ ጠይቅ፣ እለፈው ሂድ። እንደገና ስግጥ ነው እውነት በቃ እኔ መሰገጥና መፈን መስፈልግ ስግጥ ነው።

ስግጥ የሚለው ነገር አላውቀውም። በህይወት አማርኛ አማርኛ ደግሞ ያጥራሃል ትንሽ ከየት እንደመጣ አላውቅም። ያነበብኩት አላውቅም። ለምን ገጠመልኝ አልኩት። እግዚአብሔር ገጠመልኝ፣ ልቤ ነገረኝ፣ አወጣኋት። ባይዘው ቃላታችን ትንፋሽ ነው። ትንፋሽ ደግሞ ከመንፈስ ነው የሚመጣው። መንፈስሽ ከፈቀድሽለት ቃላት ይመጣል። እኔ መንፈሴ ነው የምፈቅድለት። ከባሻለ ሰዎች ስንባለኛ ሙሉ እውቀት ተሰጠውን የመጣን የተወለድን ሰዎች ነን። ኦፍኮርስ ከአስራ ሁለተኛ መማር ሊኖርብን ይችላል። እሱ የሌላ እውቀት ነው። በተፈጥሮ ግን የእኛ ዲኤንኤ በሺዎች በሚሊዮኖች መጽሐፍ እውቀት የያዘ ነው። አለን። እንመን ብቻ። በእምነታችን ደረጃ ቃላት ይመጣልናል። ሰ በቃ ከዛ ይህ ስግጥ የሚለው ቃል ማአት ሰዎች ከፍራቻና ከይሉኝታ እስር እያወጣ ነው። ቀልድ ይመስላል ሲታይ። እዩ እንግዲህ ካልቸሩ ቲክቶክ እንዴት እንደሆነ እንዴት ክሬቲቪቲ እንደበዛ